በኢሞ በዋትሳፕ በቴሌግራም እና እንዲሁም እናንተ የምትጠቀሙበት። እሺ በዛሬ ቪዲዮችን ደግሞ ይዘንላችሁ ይመጣል። የአማርኛ አረፍተ ነገር ልምምድ ነው። እያነበብን እየጻፍን ምንን ለማመደ ይሆናል። ወደ ቪዲዮችን ስንገባ እጥር ምጥን ያለች በዛው ላይ ደግሞ ቁም ነገር አዘል የሆነች አረፍተ ነገር ነች። ይችን እስኪ እያነበብን እየተለማመድን ነው። እሺ የአማርኛ አረፍተ ነገር ይላል። አማርኛ አረፍተ ነገር ልምምድ። እሺ ስልክ ስልክ ከሌላ ሰው ጋራ ከሌላ ሰው ጋር በቀጥታ በቀጥታ በድምጽ በድምፅ ለመገናኘት ያገለግላል ግላል እሺ ይህን ፍትን ስናነበው ስልክ ከሌላ ሰው ጋር በቀጥታ በቀጥታ በድምፅ በድምፅ ለመገናኘት ያገለግላል። ስልክ ከሌላ ሰው ጋር በቀጥታ በድምጽ ለመገናኘት ያገለግላል። እሺ ወደ ሁለተኛው ሰነድ ቴሌቪዥን ቴሌቪዥን መረጃዎችን መረጃዎችን በማየት በማየትና በማዳመጥ ለመከታተል ያስችላል። ላል ቴሌቪዥን መረጃዎችን በማየትና በማዳመጥ

ብቻ ያቀርባል። ሬዲዮ መረጃዎችን በድምፅ ብቻ ያቀርባል። እሺ። ባትሪ ብርሃን፣ ባትሪ ብርሃን ብቻ ለመስጠት

ምግቦችን ለማብሰል ምግቦችን ለማብሰል ይጠቅመናል። ይጠቅመናል። ኤሌክትሪክ ምድጃ ምግቦችን ለማብሰል ይጠቅመናል። እሺ፣ እቺኛይቱ ደግሞ በጭውውት መልኩ አረፍተ ነገር ነች። በጭውውቱ መልኩ ነው ያቀረብኩላችሁ። እችን ደዋይ እና ተቀባይ በሚል በጭውውት ነው አረፍተ ነገር የሰራውላችሁ። እስኪ በጋራ እናያት። እሺ። ደዋይ ሃሎ አለ። ተቀባይ ጤና ይስጥልኝ ማን ልበል? ደዋይ ሃሎ ንሽ ተቀባይ ጤና ይስጥልኝ። ጤና ይስጥልኝ ማን ልበል ልበል ማን ልበል አለ ደወይ ዛሬ ደግሞ ዛሬ ደግሞ እንዴት እንዴት አይነት እንዴት አይነት ሰላምታ ነው? እሺ ዛሬ ደግሞ እንዴት አይነት ሰላምታ ነው እባክሽ? ዛሬ ደግሞ እንዴት አይነት ሰላምታ ነው እባክሽ? ተቀባይ ይቅርታ፣ ይቅርታ። ማንን ፈልገው ፈልገው ነው ማንን ፈልገው ነው? ደዋይ፡ ወይ ጉድ! ቀልዱን ቀልዱን ታዩና፣ ቀልዱን ታዩና፣ አድምጭኝ። ቀልዱን ታዩና፣ አድምጭኝ። ተቀባይ

ልክ ጭውውቱ ሳይቆራረጥ ደወይ ሃሎ። ተቀባይ ጤና ይስትልኝ ማልበል። ጤና ይስትልኝ ማልበል። ደወይ ዛሬ ደግሞ እንዴት አይነት ሰላምታ ነው እባክሽ? ዛሬ ደግሞ እንዴት አይነት ሰላምታ ነው እባክሽ? ተቀባይ ይቅርታ ማንን ፈልገው ነው? ማንን ፈልገው ነው? ደዋይ፣ ወይ ጉድ! ቀልዱን ተይ ተዩና፣ አድምጭን። ተቀባይ፣ ስልኩን ልዘጋው ነው። መልእክቱ ተቋረጠ። ልክ እንደዚህ እያልን ንባብ እንለማመዳለን ማለት ነው። በጭውውት መልኩም በሙሉ ንባብም እየሰራን የለቀቅ ነው ቪዲዮ አለ። ያን እያያችሁ ተለማመዱ። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን፣ ሃይ በሉን። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ።